በዚህ ዘመን ኢትዮጵያ ውስጥ ሰው በሚጣላበት ክርስቲያን ወንድማማቾች በማንዋደድበት ሃይማኖት ሳት ላይ፣ ዘር ሳት ላይ፣ ቦታ ሳት ላይ በዚህ ምድር ላይ ስላሳየኸው ፍቅር ስለሰራኸው ስራ መቼ እግዚአብሔር በሰማይ ዋጋህን በትልቁ ቢከፍልም በጣም እንደማከብር እንደምወድህና እግዚአብሔር ይባር። ጥያቄ አንድ ዛሬ ጋዜጠኛ ነኝ ዛሬ ጋዜጠኛ አንተ ምትሰራውን ስራ ለመስራት ሰው ዝም ብሎ ከመሬት ተነስቶ መስራት አይቻልም የሆነ ቦታ ላይ ተነክተሃል የሆነ ሰው ኢንስፓየር አድርገሃል ወይ ደግሞ የሆነ ታሪክ ይኖራልና መጀመሪያ ይሄ መስጠት ለሰው መኖር ማካፈል ደግነት ከየት ነው የተማርከው የት ነው ያገኘው እንዴት እዚህ ነገር ውስጥ ልትገባ ቻልክ እግዚአብሔር ሰው አመሰግናለሁ፣ ስለ ጥያቄው ከፈቀድክልኝ አንድ ነገር ብቻ ከጥያቄ ቀድሜ ልበል። እኔ ይታያለሁ፣ እኔን የሚያዩ አይኖች፣ እኔን የሚያውቁ ሰዎች ስለ እኔ ምንም የሚወራው ታሪክ የለም። ታሪክ የእግዚአብሔር ነው። ወደዚህ ስፍራ እንድንመጣ እሱን እንድናገለግል እንድናከብር እሱ ጠብቆን ከክፉ ነገር ሰውሮ እጆቹን ዘርግቶ ወደ ቤቱ ጠርቶናል። ያለ እግዚአብሔር ምሕረት፣ ያለ እግዚአብሔር ቸርነት እዚህ መገኘት አንችልም። ለዚህ ሰዓት ያበቀነን የረደነን እግዚአብሔርን ስቲ አንድ ቆመን እናመስገን። እግዚአብሔር ካላከበረ ክብር ስለሌለ እግዚአብሔርን ካላከበርን ስለማን? ክብር ለእግዚአብሔር ክብር ስለሚገባው ነው። የእግዚአብሔር ሰው አንተን የመሰለ የእግዚአብሔር አገልጋይ እግዚአብሔር በዚህ የሚደርስ ስለሰጠን እግዚአብሔርን አመሰግናለሁ በመጀመሪያ ደረጃ። የኔ መነሻም መጨረሻዬም እግዚአብሔር ነው። የኔ ክብር ይህንን አገልግሎት ሲጀምር እግዚአብሔር ስለመረጠኝ በእግዚአብሔር ጥሪ ነው። እኔ ፈልጌ ያገኘሁት አይደለም። ትንሽ ነገር ብቻ በዚህ ላይ እግዚአብሔር ሰው ስለጠየቀኝ ምላሽ የሚሰጠው ለእናንተም ትምህርት ከሆነ እንድትቀበሉ። እኔ በቤተሰብ የኔ ተላላቆች አሉ። ሶስት ወንድሞች፣ እኔ አራተኛ ታናሽ ነኝ። እድሜም በእርግጥ ስንት እንደሆነ በደንብ ላይ ይቻል አቅም ታላቅ ወንድሜ እዚህ ስላለ እሱ ሊያውቅ ይችላል። እናታችን እጅግ በጣም ደግ ቅን መልካምናት አሉ አሁንም በህይወት አለው። አባቴ እግዚአብሔር ይመስገን በህይወት አለ። እኛ ቤት ውስጥ መልካምነትን በጎነትን የእግዚአብሔርን ሥራ እያየሁ ነው ያደግኩት። እኛ ቤት መኖሪያ ቤታችን አባትነት የምኖሩበት መንገድ ዳር ነው፣ መንገድ ዳር ነው። በዛ መንገድ ዳር ፊት ለፊት ላይ ወዴ ገበያ የሚወስደው መንገድ አለ። እኛ አካባቢ ላይ ከዙሪያው ያሉ ሰዎች፣ እናቶች፣ አባቶች እቃ ተሸክሞ የሚሸጥ ነገር ይዘው ወደ ገበያ ይሄዱ እና ከገበያው ሲመለሱ እኛ ቤት ፊት ለፊት ላይ ሲያገኙ በጣም ረዥም ዳገት ከጨረሱ በኋላ ነው እኛ ቤት ፊት ለፊት ያለው ያንን ዳገት ተራምዶ ጨርሶ እኛ ቤት እስከሚደርሱ ድረስ ከገበያ እስከሚወጡ በትንሹ አርባ ደቂቃ ይፈጃል። በጣም ደክሟቸው የሚመጡ ሰዎች የሚያርፉበት እኛ ቤት ግቢ ውስጥ ስለሆነ ጥላ አለ። ግቢያችን እጅግ በጣም ሰፊ ነው። ስለዚህ የመጡ ሰዎች ሁሉ ያንን ዳገቱን ከጨረሱ በኋላ እኛ ግቢ ገብቶ እዛ ጥላ ላይ ያርፋሉ። ስለዚህ ደክሟቸው አልቧቸው ተጠምቶ ተረቦ የሚመጡ ሰዎች የሚያርፉበት ቦታ ስለሆነ እናቴ ያንን መንገድ ደክሟቸው የሚመጡ ሰዎች ውሃ እንዲጠጡ በጀርካን ውሃ እዛ ቦታ ላይ ታስቀምጣለች። ውሃው የሚሸጥ የሚገዛው ሀያ ሳንቲም ነው። ሃይላንድ አይደለም የቧንቧ ውሃ ነው የሚገዛው። ያ ውሃ ይቀመጣል። ማንም ሰው እኛ ግቢ ሲመጣ እዛ ጥላ ላይ ያረፈ ሰው ያንን ውሃ ጣጥተው ረክተው ጸልየው አመስግነው ይሄዳል። እናቴ በደንብ አስታውሳለሁ በቤት ውስጥ ውስጥ ሆና ከውጭ መቶ ውሃ የሚጠጡ ሰዎች እናቴ የተራቡ ሰዎችን እንዲህ አይታ ነው መለየት የምትችለው። ይህ ጸጋ ተሰጥቷታል። የተቸገረውን ሰው እናቴ አይታ የምጽላየ ጸጋ ያላትና ውሃውን እየጠጡ አንዳንድ ጊዜ ተርባችሁ ታውቃላችሁ። በጣም ተርባችሁ ካወቃችሁ የተራበ ሰው ብቻ ነው ይህንን ስሜት የሚረዳው። ና ባዶ ሆድ ላይ ውሃ ስጠጣ ያንቃል፣ አይደለ? አይወርድም፣ ውሃው ራሱ እኮ ውሃውን ባዶ ሆድ ላይ ሲጠጣ ውሃው መውረድ እምቢ ስል ያንን ሰው እናቴ ጠርታ ጓዳ ታስገባና ቆጮ ቅጣ ካለ እንጀራም ከሌለ ቆሎም እኛ ቤት በልቶ ጠግቦ ጠጥ ሰው ይወዳል። ይወዳል። ይህንን መልካምነት እያየው አደግኩ። ያው ህይወት ቀጠለ፣ ቤታችን በበረከት ሞላ። በዚህ ሁሉ እግዚአብሔርን እያመሰገንን ያው እኛ ቤት መኖሪያ ቤት ፊት በፊት ላይ መካነ ኢየሱስ ቤተክርስቲያን ይገኛልና እዛ መካነ ኢየሱስ ቸርች ሮብሮብ የልማት ስራ ይሰራል። ሮብሮብ ሁሌም ልማት ይሰራል። አጥር ይታጠራል፣ መሬት ሰፊ ያለ ይታረሳል፣ ቤተክርስቲያን ይጸዳል፣ ወንበር ይስተካከላል። ያንን የሚሰሩ የቤተክርስቲያን ሰዎች እዛ ቦታ ላይ መጥቶ ቀን ሙሉ እየሰሩት ስውሉ ሌላ ማንም ሰው ቡና አያፈላም፣ ሌላ አካባቢ ያሉ ሰዎች ምግብ አይሰሩም። የተሰራ ምግብ ካለም ሰው ይጠቀማል። እኛ ቤት ግን አንድም ጊዜ ሳይቋረጥ ሁሌም ሮብሮብ ለቸርች ቡና ይፈላል። እዛ እግዚአብሔርን እያገለግልን በእግዚአብሔር ቤት ነው። ሁላችንም የሚያደግ ነው። መጨረሻ ላይ በእንደዚህ አይነት ሁኔታ እያገለገልን ቀጠልን እና የሆነ ጊዜ ላይ ድንገተኛ በረከት የእኛን ቤተሰብ ያገኛል። ድንገተኛ በረከት ያው በረከቱ ምንድን ነው? እኛ ቤት ቅድም እንዳልኳችሁ መንገድ ዳር ስለነበር ትልቅ መኖሪያ ቤት አለን፣ ሱቆች አሉ፣ ቡና አለ፣ ትልቅ ማሳ ነው ያለውና አንድ ይሄ አስፋልት መንገድ ሲያልፍ የኛን ማሳ ሙሉ በሙሉ አንስቶ አለፈ። መኖሪያ ቤቱን አነሳ፣ ሱቆቹን አነሳ፣ የክራይ ቤቶችን አነሳ፣ ቡና ተነሳ። ያለው ነገር ሁሉ ሲነሳ እዛኔ ክፍያ ይከፈላልና ብዙ ሚሊዮን ብሮች የተከፈለው ሚሊዮን ያንን ሁሉ ብር ቤተሰብ እኔ በጣም ስለሚወደኝ በጣም ስለሚያምኖኝ ያን ሁሉ ንብረት ያንን ሁሉ ሀብት አብነት አንተ ተቆጣጠር ተብዬ ያንን ሁሉ ሚሊዮን ብር እኔ ነበርኩ የሚቆጣጠረው። እኔ ሰርቼ ባመጣሁት ነው ለቤተሰብ የሚያስፈልገውን ነገር ማደርገው። ብዙ መኪናዎች ነበሩ፣ ብዙ ቤቶች ነበሩ፣ ብዙ ንብረት ነበር፣ ብዙ ሞተር ሳይክሎች ነበሩ። እግዚአብሔር ይመስገን ጥሩ ሁኔታ ለእግዚአብሔር ባረከኝና ትንሽ በሀብት ተመካው ሁሉ ነገር በአንዴ ሲመጣም አስቸጋሪ ነው። አንድ ጊዜ መኪናውን ወስጄ አንዱን አቆምና ሲደብረኝ ሌላውን መኪና አስነስቼ ሄዳለሁ። መኪናውን የሆነ ሳለ ላይ አምጥቼ አቆምና ሞተር ሳይክሉን አስነስቼ ሄዳለሁ። እግዚአብሔር አይቶ አይቶ አይቶ ይህ ገንዘብ ሊያጥፈኝ እንደሆነ ተረዳና ስድስት ወር አልሞላም። አረጋጋው ሀብቱ ተረጋጋ። መስማር እንዲይዝ አደረገ ማለት ነው። ሀብቱ ተረጋገ ስላችሁ መኪናዎች፣ ቤቶች፣ ሞተር ሳይክሎች ብዙ ንብረት በአንዴ ዜሮ ሆነ። ዜሮ ሲሆን ቤት ገባው፣ እኔ ቤት ገባውና ያው ከስሪ ማለት ምንም ነገር የለም፣ ባዶ ነው። በእኔ ምክንያት ቤተሰብ አንገት ደፋ። ወንድሞቼን አንገት አስደፋው፣ እናቴን አባቴን አንገት አስደፋው፣ እኔም አንገት ደፋው። እንደው አንገት ደፍቼ ብቻ ቢቀር ምን ችግር አለ? ከተማ እየወጣሁ ከጓደኛ ጋር ሸቡና እያልኩ አንገት መድፋት አንዳንዴ ጥሩ ነው። ለብሳችሁ መውጣት፣ ለብሳችሁ ከጓደኛ ጋር ለብሳችሁ፣ ለክሱ ለክሳችሁ ሰርግ መሄድ እኮ ጥሩ ነው። የኔ በጣም ከባዱ ቻሌንጅ አንገት መድፋት። ጥግ ያለኝ ሁሉ ነገር ሲያልቅ ልብሳ አውጥቼ እሸጣለሁ፣ ሱሪ 50 ብር እሸጣለሁ። ጂፓስ ሸጣለሁ፣ አልጋ ሸጣለሁ። ሁሉ ነገር አለቀና ግራ ገባኝ። በሆነ አጋጣሚ ላይ ወንድሞቼ አምሳ ብር ከሰጡኝ በጣም ደስ ብሎኝ ትላንት በነበረኝ ሀብት በነበረ ሰዓት ላይ የነበረኝ ጓደኞቼን ፈልጋቸው ሄድና ያቺን አምሳ ብር እነሱ ሻይ ቡናውን ተጠቅሞ ምግብ በልቶ ከጨረሱ በኋላ ሀምሳ ብር ምን መጠቀም እንደሚችል በደንብ አጣርቼ ሻይ ቡና ጣጥሶ ምግብ በልቶ ጨርሶ ጥግ ላይ በተቀመጡበት እኔ መጣና ጥግ ላይ ቁጭ ብዬ መኪያቶ ብያ ዛለሁ ከእነሱ ጋር እኩል ከተጠቀምኩ ይሄ ገንዘብ አዋጥቶ መክፈል አለ ያንንም ማክፈል አልችልማ። ሀምሳ ብር ብቻ ናት ያለች እሱንም ልብስ ይቼ አመጣው ተባለ ነው። በጣም በከባድ ስቃይ ውስጥ ገባው እና ተስፋ መቁረጥ ጀመርኩኝ። ቤት ገባው፣ ቤት መኖር ጀመርኩ፣ ለአንድ አመት ከየት ወርጄ ነው። ከዛ ላይ እነዛ መኪናዎች፣ እነዛ ንብረት ሁሉ ነገር ከእጄ ተበትነው፣ በዛ ሁሉ ስቃይ ውስጥ እያለው ተስፋ ቆርጬ ቤት ተደብቄ እያለው በካንሰር ታመምኩ። ደና ነኝ እኮ እግዚአብሔር ይመስገን። በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግር ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ ያንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። የሚታይ ከሆነ ይታያል። እዚህ ጋ የጠባስ ይሄኛው ቦታ ነው በካንሰር የታመምኩበት፣ እና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ ይንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው፣ እግዚአብሔር ግን አይቻልም ብሎ ከለከለው። በዛ ሁሉ ፈተና ውስጥ እያለው አንድ ግን ከኔ ያልተላቀቀ ከባድ ፈተና ነበር። በዛ ሁሉ መሀል ማጣት፣ አንገት መድፋት፣ ብቸኝነት መራብ፣ መጠማት፣ መከፋት ከኔ አልተለየም። ያ ሁሉ ፈተና ሲገጥመኝ ሁሉን ነገር ከጨረስኩ በኋላ አሁንም ለመመለስ በሰው ፊት መውጣት አልችልም። ኪሴ ባዶ ነው። ቤቴ ባዶ ነው። ህይወቴ ባዶ ነው። እግዚአብሔርን እንዲህ ማለት ጀመርኩት። ትላንት የሰጠኸኝ አንተ ነህ። ትላንት የባረከኝ አንተ ነህ። ሲሄድም እያየህ ነው። በነገር ሁሉ አንተ ትክክል ነህ። ከዚህ በኋላ አንድ ነገር ልለመነ፣ አንድ ነገር ልጠይቀ። እግዚአብሔር አምላክ ሆይ በሰጪነት በረከት ባርከኝ። እግዚአብሔር ሆይ ኪሴ ሙሉ ይሁን፣ ኪሴ ሙሉ ይሆን፣ ቤቴ ሙሉ ይሁን፣ ጓዳዬ ሙሉ ይሆን። አሁን ባርከኝ፣ ካልባረከኝ አልለቅህም። ካልባረከኝ አለቅህም። አንገት በደፋውበት ምድር አንገቴን ቀና ልታደርግ የምትችል አንተ ነህ። አንተን እተማመናለሁ፣ በአንተ ተስፋ አደርጋለሁ። አንገቴን ቀና አድርግ። እኔና እግዚአብሔር አንላቀቅም ብዬ አስጨነኩት፣ ሰላም ከለከልኩት ቀንና ማታ። ለሰው ብትናገሩ፣ ለሰው ችግራችሁን ብትነግሩ ሰምቶ ባልሰማ ሊያልፍ ይችላል፣ መጣ ደግሞ ሊል ይችላል። እኔ ቀንና ማታ እግዚአብሔርን ባርከኝ አሁን በሁሉ ነገር ተፈትኛለሁ። ማጣትን አይቻለሁ፣ ማግኛትን አይቻለሁ። የሚወደውን ሰው በማጣት ተፈትኛለሁ። ታምም ያለው በቃ ሁሉ ነገር በቀኝ አሁን ከባረከኝ ለአንተ እኖራለሁ ብዬ እግዚአብሔርን አስጨነኩት፣ ሰላም ከለከልኩት። የመጨረሻ ውላችን ከእግዚአብሔር ጋር ከሰጠኸኝ፣ ከዚህ በኋላ ከባረከኝ፣ ከዚህ በኋላ በሕይወት ካኖርከኝ፣ የሰጠኸኝን ሁሉ ለአንተ እሰጥሃለሁ ለቤት አገለግላለሁ፣ የተራቡትን አበላለሁ፣ የታመሙትን አሳክማለሁ ብዬ ለእግዚአብሔር ነገርኩት። ይህንን ቃል ከእግዚአብሔር ጋር ከገባው በኋላ የእኔ ነገር አዲስ እየሆነ አዲስ እየሆነ